በሐዋሳ ከተማና በሲዳማ ክልል ውስጥ የተነሳው የተቋሙ ነገር እየተባባሰ የመጣ ይመስላል። የታሰሩት የት እንደገቡ እየታወቀ አይደለም። ከዚህ ጋርም አያይዞ ድምፃዊ ቶክቻው ወይንም ዮሐንስ በቀለ ለጠቅላይ ሚኒስተር አብይ አህመድ እንዲህ ስል መልእክት ልኳል። ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የእርሶ መንግስት ሐሳብ አይደለም ብለን እናምናለን። ነገሮችን እያየን ነው። ብዙ ነገሮችን እያየን ነው። ይህ የእርሶ መንግስት ሐሳብ ነው ወይ ይህ የብልጽግና ሐሳብ ነው ወይ? እንግዲህ አሁን ህግ ባለበት አገር ላይ ድምፅ አፍኖ ሐሳብ ለምን በነፃነት ተገለጠ ተብሎ ድምፅ የማፈን ሂደቱ በከፍተኛ ደረጃ እየተሯሯጠ ነውና፣ ግፍና ጭቆና እየተደረገ ነው። አንደኛ የሲዳማ ህዝብ የክልል ጥያቄ መልስ የተመልሶለት ወደ ቤቱ ከገባ በኋላ በጣም በሚያስደንቅ ደረጃ ብዙ ግፍና መከራ እየደረሰበት ዋጋ እየከፈለ ያለ ህዝብ ነው። አንዳንዱን ስፍራ በጎሳና በዘር በዘር ይዘውታል። በዘመድ እንዳለ እያንዳንዱን የስልጣን እርከን በጎሳ በዘመድ ይዘውታል። እነሱን ሀሳብ ለማስደገፍ የነሱን ሀሳብ ከፍ ከፍ ለማስደረግ እንዲሁ ብር በገፍ እየመደቡ በገፍ እየሰጡ ነው። ከተኩቸው ንግግር ላይ ከሰማኑ ነገር ዋናው ጭራሽ ፌስቡክ ላይ በተፈሰቱ ፖስቶች ላይ ላይክ አድራጊዎችንም ጭምር እያሰሩና ና እያንገላቱ እንዳሉና እንዲሁም ከትላንት ወዲያ በዚህ ተቋሙ ጋር በተያያዘ በቁጥጥር ስለ የዋለች ድምፃዊት ኢትዮጵያ በቀለችን ምንም አይነት ምግብም ሆነ ውሃ እንዳይሰጥ አድርገ እህል ይዞ ይመጡ፣ ስንቅ ይዞ ይመጡ ቤተሰቦችንም እያሰሩና እያስፈራሩ እንደሆነ ገልጸው ጠቅላይ ሚኒስትር በእርሶ ዘመን ነው ይህንን እያደረጉ ያሉት እነዚህ ሰዎችና፣ ምን ይላሉ? ባኮትን ባኮትን እኛ የሲዳማ ወጣቶች የሲዳማ ህዝብ የእርሶን መልስ እንፈልጋለን። የእርሶን መልስ የእርሶን መልስ እንፈልጋለን። ባኮትን ባኮትን መልስ ይስጡኝ። ትውልድ እየታፈነ ነው። ፌስቡክ ላይ ላይክ የሚያደርጉ ሼር የሚያደርጉ ጭምር እየታፈኑ እየታሰሩ ነውና፣ በእውነትም ይህ ነገር በዚህ መንግስት ተቀባይነት አለው ወይ? መሀል ከተማ ላይ እንደዚህ ይደረጋል እና በዚህ ደረጃ በጣም ድምፃችን ታፍኖ ብዙ ግፍ እየደረሰብን ነው። ወንድም እህቶቻችን ግፍ እየደረሰባቸው ነው። ከተማዋ ላይ ልማት የለም፣ በገጠሩ ልማት የለም። የሲዳማ ሕዝብ በረሃብ አለንጋ እየተገረፈ ነው ው ዋስ ጠበቃ እንኳን ጠበቃ እንኳን ሄዶ እንዳይጠይቃት ምንም አይነት ሰው እንዳይጠይቃት አስረው ምግብ ይዞ የሚመጣውንም ጭምር የስር ትዕዛዝ አውጥቶ ምንም አይነት ምግብ እንዳይደርሳት ጠያቂ እንዳይኖራት በግፍ አስረው እንግዲህ ምን እያደረጓት እንዳለም እስካሁን ድረስ አናቅም። ሲዳማ ኒውስም ለጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጥያቄ ያቀርባል። ክቡር ጠቅላይ ሚኒስትር፣ በሲዳማ ክልል እየሆነ ያለውን ነገር እርስዎ ያውቃል? ሁለተኛ ቤቴ የሚሉትን የሲዳማ ክልልንና እንደ ልጅ የሚወደ የሚሉትን የሐዋሳ ከተማ ልማት እንደ ግመል ሽንት ወደኋላ ሲመለስ እንዴት አስችሎት ዝም አሉ? ይህን ጥያቄ ለእርስዎ እናቅርብና ክቡር ጠቅላይ ሚኒስትር፣ እርስዎ በተገኙበት ህዝባዊ ውይይት ተደርጎ ሲዳማን ወደ ቀድሞ ክብሩ ይመልሱ ዘንድ ጥሪ እናስተላልፍሎታለን። ሲዳማ ኒውስ የህዝብ ድምጽ